ወደ አርባ ከብት በሁለቱ ዓመት ሳያገኝ በመረብ ሰርቼ ወደ አስራ ሶስት አህያ ወደ ስምንት ግደሮች ገዛ። እኔም እንደ ጓደኞቼ የተለያዩ ጥቅማ ጥቅሞችን አግኝቼያለሁ። ፍየል ገዝቻለሁ። እኔም እንደ ራሴ በቅድሚያ ለቡልቡላ ሰው እንሰጣል። አሁን ባለንበት እዚህ የሚፈልጉትን አክል እንሰጣቸዋለን። የእኛ ምርት ይተርፋል ከነሱ እዚህ ያሉ እያንዳንዱ ልማት የህግ ታራሚዎች ጉልበት ሙያውና ፍላጎቱ አንድ ላይ ተባብረው የምንሰራው ነው። ለምሳሌ ያል መብራት ቢኖር ቀዝቃዛ መጠጥ ይሸጣል። አሳውን በእንክብካቤ ታቆያለ እንዳይበላሽብን አሳ ተመርቶ እዚህ አካባቢ ብቻ ሳይሆን የሚበላው በቀጥታ ምርቱ በማህበራቱ አማካኝነት ቀጥታ ወደ አዳማ ድረስ ቢሾፍቱ ድረስ በመጓዝ እዛ ላለውም አሳ ተመጋቢ ህብረተሰብ የሚደርስ ነው። ጤና ይስጥልን። ኢትዮጵያ በርካታ ወንዞችና ሐይቆች እንዳሏት ይታወቃል። ከዚህም በተጨማሪ ደግሞ ሰው ሰራሽ ግድቦችም አሏት። በእነዚህ የውሃ አካላት ላይ ዓሳን በማርባት ሀገሪቱ ተጨማሪ ገቢ እንድታገኝ የተለያዩ ጥረቶች ይደረጋሉ። ዛሬ በኦሮሚያ ክልል ምስራቅ ሸዋ ዞን ባሉ ሐይቆችና ሰው ሰራሽ በሆኑ የዓሳ ማርቢያ ፖንዶች አማካኝነት ዓሳን በማርባት በማስገርና ወደ ገበያ በማቅረብ የሚደረጉ ጥረቶችን እንቃኛለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ አብጃታ ሐይቅ ነው። ቆሮሶ በመባል የሚታወቀው የዓሳ ዝርያ በብዛት የሚገኝበት አብጃታ ሐይቅ መገኛው ኦሮሚያ ክልል ምስራቅ ሸዋ ዞን አዳሚ ቱሉ ጂዶ ኮምቦልቻ ወረዳ ውስጥ ነው። ዛሬ ኡመር በዳሶ እና የሥራ ባልደረቦቹ በማለዳ ገስግሰው ያሰገሯቸውን ዓሳዎች ለሽያጭ ለማቅረብ በመበለት ላይ ናቸው። ዓሳ ማስገር መበለትና ለገበያ ማቅረብ ቋሚ የገቢ ምንጫቸው ነውና ስራውን የጀመርኩት የዛሬ ሶስት ዓመት ነው። ኦልሬዲ ሶስት ዓመት ሆኖኛል። ይሄን ስራ ብዙ ጠቅሞኛል። እኔም እንደ ጓደኞቼ የተለያዩ ጥቅማ ጥቅሞችን አግኝቸዋለሁ። ፍየል ገዝቻለሁ። እኔም እንደ ራሴ አሁን እነዛ ፍየሎች ያረቡልኝ ነው። ለወደፊት ደግሞ እነሱ ከረቡልኝ ከሚያገኘው ገቢ ጨምሬ ስራዬን ሰፋ አድርጌ መስራት ፈልጋለሁ። ይህን ስራ ጀመርኩት በ2013 ጀምሬ ነው። ይህን ስራ ከጀመርኩ በኋላ ግን ብዙ ለውጥ አምጥቼዋለሁ። አንደኛ እንደ አንድ ዓሳ አስጋሪ በሳምንት እስከ ሦስት ሺህ ብር እናገኛለን። ከዛ አሁን የተለያዩ ንብረቶችን አፍርቻለሁ። ከነዛ ውስጥ እስከ አስራ አምስት ፍየል ገዝቼዋለሁ። እነዛን ፍየሎች በአሁኑ ሰዓት እያረባው እነሱም በስቶልኝ ወደ ከብት ቀይሬ ለወደፊት የተለያየ ስራ ለማስራት አቅድ ያለው ብዙ ለውጥ አምጥቸዋለሁ። ኮፕር ጅራ ባይ ነመቶላያቸ ጅንኩ ያማ ባይ በሬዳ የጀመርኩት ስራውን በቅርብ ነው። ዛንድሮ ነው። አንድ አመቱ ነው። ከጀመርኩ በኋላ ያለውን ነገር ለቤተሰቤም አንዳንድ ነገር እያረቁ ወደ ጥቅሙ በጣም ገና እየገባው ነው። ለወደፊት ያው ሰርቼ ጠንክሬ ሰርቼ በማህበርም ተደራጅቴ ሰፋ አድርጌ መስራት ነው የሚፈልገው ወልዴ ንዋን ጅሮት የጉርሞፍነ ጃቤስኒ አክ ወጀነ ዋርገን ንበርባን በድርቅ ምክንያት የሞቱብኝን ከብቶች ለመተካት የቻልኩት አሳ በማስገር ነው የሚሉት አቶ ባርባ ጭሬ አሁንም ቢሆን አቅማቸው የፈቀደላቸውን ያህል ዓሳ የማስገር ሥራ ይሞክራሉ። በአሁኑ ወቅት ደግሞ ከወጣቶቹ ጋር የሥራ ግንኙነት ፈጥረዋል። ዓሳ ማስገሪያ መረቦችን ገዝተው ለወጣቶቹ በማከራየት ተጠቃሚ መሆን ችለዋል። በድርቅ ከብቶቹ አልቆ ነበረ የኔ። ወደ ዓመት ውስጥ ወደ አርባ ከብት መሆን አልቆ አለ የኔ። አዎ የዛን ጊዜ የድርቅ ብዙ አየር ማዛባት ምክንያት ስለዚህ አጋጣሚ ከዛ ያተረፈችው ሽጬ መረብ ገዛሁት ከዛው እኔ ይህ መረብ ዳና ጥቅም ያገኘ ወደ አርባ ከብት በሁለቱ አመት ሳያልቅኝ በመረብ ሰርቼ ወደ አስራ ሶስት አህያ ወደ ስምንት ከብት ግደሮች ገዛ። ከዛ በኋላም እስካሁን መረቡን እያሳደስኩ እየሰራ ነው። እስካሁን በአሳ አንድ ጀልባ፣ አንድ ጀልባ የተለያዩ አሁን ወደ በሶስት አራት ቦታ ነው የሚካፈለው አሳ የሚያወጣና ባለመረብም በእኩል ነው የምንካፈለው በሳምንት ግፋ ቢል ምርቱ በሚገኝበት ዳና ብር በሳምንት 3000 አይደለም፣ 8000 7000፣ የሚያገኝበት አለ። እነሱ በሳምንቱ ይከፈላል፣ ለአራጆቹም ይከፈላል፣ ያኛም ይከፈላል። ጠቅላላ ከተማ ወርዶ የሚቸገሩበት ለቤተሰቡ አካፋፍለው ሌላ ድርሻ ያለ ራስ አትርፎ ወደ ስራ ይመለሳል። መንግስት የአሳ ግብርናን እንደ ኢኒሼቲቭ ከያዘ በኋላ በእኛ ወረዳ በተለያዩ ሐይቆች ላይ በተለያዩ ቀበሌዎች ላይ በሰው ሰራሽ ኩሬዎችና በተለያዩ ተፈጥሮዊ ሐይቆች ላይ አርቶ አደሮቻችን ተደራጅተው የአሳ ግብርና እየሰሩ ነው። ጽህፈት ቤታችን እንደ አንድ ኮምፖኔንት የያዘው የአሳ ግብርና ነው የአሳን ሀብት እንደ ኢኒሽቲቭ አተኩሮ የሚሰራ ዲፓርትሜንት ነው። ስለዚህ እዛ ውስጥ የሚንሰራው ስራዎች አንደኛ እኛ የሙያዊ ድጋፍ እንሰጣለን። ሙያዊ ድጋፍ በተለያዩ አሁን እንደሚታዩት በተለያዩ ሀይቆች ላይ አሳ የሚያሰግሩ ማህበረሰብን ግንዛቤ እናስጨብጣለን። ይህን ኢኒሽቲቭ በትኩረት ይዘን እየቀጠልንበት ነው። ኦልሞስት ከኛም እንደ ኢኒሽቲቭ ከያዘን የተወሰኑ አመታቶች ናቸው። በእነዚህ አመታቶች ውስጥ አርሶ አደሮቻችን በተለያዩ ወጣቶቻችን በተለያዩ በተበታተነ ከሚሰሩ በማህበራት ቢሰሩ ውጤታማ እንደሚሆኑና የመንግስት ስትራቴጂን በዛ አቅጣጫ የስራ አጥነትን ለመቀነስ የሚሰራም ስራ ስለሆነ ይህን ስራ እኛ እንደ መስሪያ ቤታችን የተለያዩ ማህበራቶች በሀይቆች ዙሪያ ላይ እያደራጀን እንዲሰሩና ለወደፊት ደግሞ አጠናክሮ ከዚህ የበለጠ እንዲሰሩ አንደኛ ስራ እድል ፈጠራ እንዲሆንና ሁለተኛ ደግሞ ገበያቸውንም እንዲጨምር ለማድረግ ትልቅ ስራ እየሰራን ነው። ትልቅ እንቅስቃሴ እያደረገን ነው። ለወደፊት ደግሞ ከዚህ የበለጠ ማህበራት አድራይትን በሰፊው አሰልጥነን የተለያየ ከዚህ የበለጠ መዋይ ድጋፍ አድርገን ሰፋ አድርገን ለማስራት እየሄድንበት ያለው እንቅስቃሴ። በኦሮሚያ ክልል ምስራቅ ሸዋ ዞን የቡልቡላ ከተማ ነዋሪው ወጣት ዲታ አብጃቶ አሳስጋሪዎች የሚያቀርቡለትን የዓሣ ምርት ይቀበላል። ምርቱ ለረጅም ቀናት ሳይበላሽ ይቆይ ዘንድም ንጽሕናውን በጠበቀ መንገድ የዓሣ ምርትን ያቀናብራል። እናም ከራሱ አልፎ ለሌሎች ወጣቶችም የስራ እድል መፍጠር ችሏል። ከሀይቅ የታረደውን እናመጣለን። ልክ እንደዚህ ድፍን እያለ ይታረዳል። ከዛ እንወስዳለን እንወስዳለን። የምናመጣበት ዕቃ አለ። በሱ ቃር ግን እስከዚህ ድረስ እናመጣለን። ሲመጣ እዛ የታረደ ብቻ ነው የሚመጣው። እዚህ ይታጠባል። ሶስት አራቴ ታጠብና ከታጠበ በኋላ አሁን በሚታየው መልኩ ይደረደራል። ይደረደራል ከዛ በኋላ ይደርቃል ከደረቀ በኋላ ከአንድ ቀን በኋላ ሲደርቅ ይራገፋል ከተራገፈ በኋላ በአንዳንድ ኪሎ ይታሸጋል ከዛ በኋላ ነው ለገበያ የሚቀርበው በቅድሚያ ለቡልቡላ ሰው እንሰጣል አሁን ባለንበት እዚህ የሚፈልጉትን አክል እንሰጣቸዋለን ያው የኛ ምርት ይተርፋል ከነሱ የሚወስዱት ይወስዱ እና ይተርፋል ለዛው እናቀርባለን። እስከ አዲስ አበባ ድረስ እናቀርባለን። ያው በዚህ ስራ በጣም ተጠቅሚ ያለው እኔ ቤተሰብም አለኝ። ቤተሰብንም ያስተዳድረው በዚህ ስራ ነው። ይሄ ዓሳ ከሀይቁ ይመጣል፣ እዚህ ይቀርብልናል። በማጠብ ካጠብን በኋላ ዳደን ፍሬጅ ውስጥ በማድረቅ እና ወደሚሄድበት መሄድበት እንዲሸኝ ማድረግ ነው እዚህ ስራ ውስጥ ማለት ነው። እዚህ በማስራት በወር አሁን ለምሳሌ ስምንት ሺህ ብር ይከፈለኛል። በስምንት ሺህ ብሩ ቤተሰቦችን ማስተዳደር ችያለሁ። አስራ ሰባት ሰው አለ። ከአስራ ሰባቱ አሁን እዚህ ጋር ያሉት ወደ አስር ይሆናሉ። እዛም ቤት ውስጥ አሉ በሺፍት ይሰራሉ። አሁን ዛሬ እነኚህ ሰሩ ቆሞ ነው የሚሰሩ ይደክማቸዋል። ድጋሚ ዛሬ ቆሞ ሰርቶ ነገር መስራት አይችሉም እና በሺፍት ነው የሚሰሩ አሁን እስከ አስር ሰው አለ። እዛም ቤት ውስጥ አሉ እስከ አስር ልጆች አሉ አሁን ዛሬ እዛ ነገ ሰባት ሰው፣ በቀጣይ አሁንም አስር ሰው በሺፍት ነው የሚሰሩት። ታናሽ ወንድሞች አሉ፣ እነሱም አግዞኝ እንዲሰሩ አድርጊያለሁ። የግላቸውንም ስራ ይዘዋል። እናም በዚሁ ነው እናት አባቴንም ረዳሁን። አምስት ፍሪጅ ነበረን ገዝቼ ወደ ስራ የገባው አሁን ደግሞ ፍሪጆቹን ጨምረን እዚህ ውስጥ አሁን ወደ 14 ፍሪጅ አለ። አሁን እዚህ ቤት ውስጥ 14 አለ። እዛም ቤት አለ። አሁን ስራ ማስፋፋቱ ላይ ነው። ዓሳን በሐይቆችና በሰፋፊ የውሃ አካላት ውስጥ ብቻ ሳይሆን ሰው ሠራሽ በሆኑ በአነስተኛ ኩሬዎችና ፖንዶች ውስጥም ማርባት ይቻላል። የተቀናጀ የግብርና አሰራር ዘዴን በተከተለ መልኩ ዓሳን ማርባት ደግሞ ጥቅሙ ዘርፈ ብዙ ነው። ይህ ዶሮ፣ ዓሳንና አትክልትን ያቀናጀ የግብርና ሥራ በመከናወን ላይ ያለው በባቱ ተሃድሶ ልማት ማረሚያ ቤት ቅጥር ግቢ ውስጥ ነው። ሥራውን በትጋት የሚያከናውኑት ደግሞ የሕግ ታራሚዎቹ ናቸው። ዝዋይ ታድሶ ልማት ማረሚያ ይቃል ታራሚዎችን በተለያዩ ወንጀል ተፈርዶባቸው የመጡ የሕግ ታራሚዎችን ያርማል፣ ያንጻል። ከዛ ጎን ለጎን ደግሞ የልማት ስራዎችን ያከናውናል ማለት ነው። እና እንደ ስሙ የታድሶውን ስራውን ጎን ለጎን የልማት ስራዎችን እንሰራለን። ዓሳና ዶሮን የምናረባበትን እና የልማት ቦታ ላይንን የምንገኘው ማለት ነው ይሄንን ያው አሳ ልማቱን እንግዲህ ከዚህ በፊት እንደሚታወቀው ባቱ አካባቢ ላይ ያለው ትልልቅ ሀይቆች ሀይቅ ላይ ነው የአሳ ልማት የነበረው እና ይሄ ትንሽ ለየት ይላል። ለየት የሚልበት አንዱ ምክንያት ይሄ በአንድ ጉዳይ ላይ ወይ በአንድ ቦታ ላይ ሶስትና አራት ጥቅሞችን ነው የሚሰጠው ማለት ነው። ስለ አሳ አሁን በትንሽ ነገር እንደሚመረት ገብቶናል። በፊት ከወንዝ ነበረ ምን ይዘው በመረብ ምናምን። ይህንን ቦታ ላለው ሰው ማለት ነው። ቦታ ላለው ሰው በትንሽ ነገር እንደሚጠቀሙ ተረድቻለሁ። የዶሮ ኩስ ለአሳ መግብ እንደሚሆን ይህንን ሁሉ ተረድቻለሁ። ውሃን በእንትን ጀሪካን እየቀዳ እየተቀባበን ለአታክልቱም እየጠቀም ምን እያን አታክልቱም ደግሞ እንደገና ዞሮ ደግሞ ጎመን አለ፣ ጎመን ሁሉ ዶሮች ይመገባሉ እና በእጃችንም ኩትኩቴን በእጃችን ምንትን ብለ ነው ዶሮዋም ከፊት ለፊቱም አለ ከኋላም። እና እሱን ይመገባሉ ይጠቀማሉ ማለት ነው። እዚህ ያሉ እያንዳንዱ ልማት የሕግ ታራሚዎች ጉልበት፣ ሙያውና ፍላጎቱ አንድ ላይ ተባብረው የምንሰራው ነው። ይህንን ልማት አሁን እንደምታዩት እዚህ በጀርባ ያሉ ታራሚዎች አሳ ልማቱን ይንከባከባል፣ አካባቢውን ያጸዳሉ። እዚህ ያለው ውሃ ውሃ ብቻ አይደለም መዳበሪያም ጭምር ነው ያለው። ከዚህ ውሃ አውጥቶ ልማቱን ያጠጣሉ። ውሃ ሲጎል ደግሞ በሚመጣው በማስኖ እንዲሞላ ያደርጋሉ። እዚህ ያለው የዶሮ ልማቱ እንቁላል በየጊዜ እየተሰበሰበ ለገበያ ይሸጣል። እያንዳንዷን ስራ ላይ የተሳተፉ አንደኛው ስራን ይለምዳሉ። ሁለተኛ ስራ በሚሰሩበት በነጻ አይደለም የሚሰሩ በእያንዳንዱ በሚሰሩበት ቀን የሚከፈላቸው ብር አለ ማለት ነው። ብር ገቢ ያገኛሉ። ስራ ሙያውን ያዳብራሉ ከዛ ውጪ ደግሞ የሕግ ታራሚዎች ስለሆነ ዞን ላይ ቁጭ ብለው የስር ፍቺ አይደለም የሚጠብቁ እየሰሩ እየተንቀሳቀሱ ተስፋቸው እየለመለመ ቀናቸውን የሚያሳልፉበት ነው። ከዛ አልፎ ተርፎ ደግሞ አንዳንዶቹ የቤተሰባቸውም ነገር የሚረዱበትም ሁኔታ አለው እና ኢኮኖሚ አቅማቸው ላይ ገንዘብ ያገኛሉ። የሻይ ቡና ስራ ይለምዳሉ። የስራ ባህል ያሻሽላሉ። በሀገር ልማት ላይ ደግሞ የራሳቸውን አስተዋጽኦ የሚያደርጉበት ሁኔታ ነው ያለው ማለት ነው። የተቀናጀ የግብርና አሰራር ዘዴ በማንኛውም ጠባብ ቦታ በከተማም ሆነ በገጠር ሊሰራ የሚችል ግብርና ከመሆኑ ባሻገር ኪስን የሚፈትን ወጪ የሌለውና በምግብ ዋስትና ራስን ለመቻል ለሚካሄደው ጥረትም ትልቅ አስተዋጽኦ የሚያበረክት ነው። እናም ፍላጎት ያለው ሰው ሁሉ ሊሞክረው ይገባልና ጉዳዩን በባለሙያ ማብራሪያ ማስደገፍ አስፈላጊ ነው። ይሄ ሶስቱ ጥምር ግብርና አንድ ላይ ሲመጣ ይተጋገዛል። ከዶሮ ቤት ኩስ ይወጣል። የሚወጣው ኩስ ደግሞ ኦርጋኒክ ፈርትላይዘር ነው፣ ማዳበሪያ ነው፣ ተፈጥሯዊ ማዳበሪያ ነው። ያ ተፈጥሯዊ ማዳበሪያ ወደ ውሃ ውስጥ ሲገባ በውሃ ውስጥ ያሉትን ጥቃቅን በአይን የማይታዩ ኦርጋኒዝሞችን ያፈራል። እነኚህ በውሃ ውስጥ በአይን የማይታዩት ኦርጋኒዝሞች ኦርጋኒክ ናቸው ለአሳ ተፈጥሯዊ ምግብ ናቸው፣ እና አሳ ስናለማ ዋናው ከሚያስፈልጉት ነገሮች ውስጥ አንዱ መኖ ምግብ ነው። ያንን የተፈጥሮ ምግብ በዶሮ ኩስ የለማው ውሃ ያንን የተፈጥሮ ምግብ ያፈራል እና አሳዎቹ ተጨማሪ ምግብ ሳይፈልጉም ያንን በዶሮ ኩስ የለማውን ውሃ እዛ ውስጥ ያለውን ፕላንክተን የምንላቸውን ጥቃቅን በማይክሮስኮፕ የሚታዩትን ኦርጋኒዝሞች እየተመገቡ ይፋፋሉ፣ ለምግብነት ይደርሳሉ። የአሳ ጥቅም እንግዲህ በጣም ሰፊ ነው። የምግብ ዋስትናን፣ የስራ ፈጠራን፣ ገቢ ማስገኛም ጭምር ነው። ያንን የአሳ ጥቅም እያገኘን ደግሞ ውሃው ተመልሶ እጽዋቶቹ የሚፈልጉት ማዳበሪያ በሙሉ እዛ ውስጥ ነው ያለው። ዳፕ ዩሪያን ተጠቅመን ማሳ ውስጥ አትክልትን የምናሳድግበት ማዳበሪያ ያውም ኦርጋኒክ የሆነ ፎስፈረስና ናይትሮጅን እንዲሁም ሌሎች ማይክሮና ማይክሮና ማክሮ የሚባሉ ንጥረ ምግቦች ውሃ ውስጥ ስላሉ ይሄ ውሃ ከዚህ ይወጣና ይህንን የጓሮ አትክልት ያለማዳበሪያ ያሳድጋል። ስለዚህ በዚህ ውሃ የሚያድገው አትክልት ኦርጋኒክ ነው፣ ተፈጥሯዊ ነው። ውሃ ብቻ ሳይሆን በውሃ ውስጥ ያለውንም ማዳበሪያ እያገኘ ያድጋል። ሶስቱም በተቀናጀው ሁኔታ አንድ ላይ ስናለማ በጥቂት ቦታ ላይ በትንሽ ቦታ ላይ ብዙ ምርቶችን ማግኘት ይቻላል ማለት ነው። የአደገኛው አረም እንቦጭ አደጋ ውስጥ ያለው ቆቃ ሐይቅ የቀደመ አቅሙን ያህል ባይሆንም የአካባቢው ኅብረተሰብ አሁንም የዓሳ ምርት ማበርከቱን አልነፈገም። በምሥራቅ ሸዋ ዞን ቦራ ወረዳ የማሊማ በሪ ቀበሌ ወጣቶችም በማኅበር ተደራጅተው አሳ በማስገር ለተጠቃሚ ያቀርባሉ። ከተደራጀን ቢያንስ ስምንት ወይም አስር ዓመት ይሆነናል። መደራጀታችን ለውጥ አምጥቶልናል። እያንዳንዳችን በሥራችን የምናስተዳድራቸው ሰዎች አሉ። በፊት ምንም አልነበረንም። አሁን ግን ልጆቻችንን እያስተማርን ነው፣ የየራሳችንን መኖሪያ ቤቶች አሉን። በአጠቃላይ በስራው ተጠቃሚ መሆን ችለናል። በዚህ ወንዝ ነው እኛ የምንኖረው፣ በጣም ተጠቃሚ ነን። ይሄ እምቦጪ ብቻ ነው እኛን ያሻገረው። እምቦጪ በጣም ውሃ ያጠፋ ነው። እኛ ችግር ይሄ ነው እንጂ በዚህ ነው የምንኖረው። እዚህ ላይ የተደራጀ ሰው በዚህ በኩልም ወደ መቶ ሰው ነው፣ በዛ በኩልም መቶ ሰው ነው። በዚህ ነው የሚኖረው። በቃ ቦጪ ግን እኛን ያሻገረ ነው። ዓሳው እዚህ በዙሪያችን ካለው ሐይቅ ከቆቃ ሐይቅ ነው የሚመጣው። ዓሳውን የሚያመጡት ደግሞ ማህበር ያላቸው ልጆች አሉ፣ የተደራጁ ሰዎች አሉ፣ ጀልባ ያላቸው፣ መረብ ያላቸው። ከነሱ ላይ እዚህ አካባቢ ተወልደው ያደጉ ልጆች አሉ። እነሱ ከነሱ ላይ ተረክበው እዚህ ያለንበት አካባቢ ድረስ በትራንስፖርት ከፍለው ያመጣሉ። በላተኛው ፍሬሽ ከነሱ ላይ እንደመጣ ከነነፍሱ እንደመጣ ገዝተው ለእኔ ያመጣል። እዚህ ሲያመጣ እንዳያችሁት እንደዚህ አሳርዶ ሲያመጣ ግማሹን እንደዚህ ጥሬ እሰራለሁ፣ ግማሹን ደግሞ እንደዚህ ለብ ለብ የበሰለ እሰራለሁ። ተጠቃሚ በዚህ መንገድ የለመዱ ሰዎች ሲያልፉ፣ የቀመሱ ሰዎች ሲያልፉ በሌላ ጊዜ እዚህ አካባቢ መጥተው ይጠቀማሉ። ማልማ በሪ ቀበሌ በአሳ ምርቱ የታወቀች ቀበሌ ናት። ወረዳ ካሉት አስራ ስምንት ቀበሌዎች አንዷ በአሳ ምርት የምትታወቅና እንዲሁም በመስኖ የምትታወቅ ቀበሌ ናት። በዚህ ቀበሌ ውስጥ ማህበራት አሉ ቢያንስ ወደ ሰባት አምስት አሳስጋሪዎች ማህበራት አሉ። እነኚህ ማህበራት ምርቱን እየሰበሰቡ እዚህ ለተጠቃሚዎች ያቀርባሉ። ይህንን ሲያቀርቡ ደግሞ ህዝቡ ከአለም ጤናም ከቆቃም እየመጡ እዚህ የሚጠቀሙም አሉ። እዚህ ብቻም አይደለም፣ ወደ አዳማ ከተማም ያስተላልፋሉ፣ ወደ ሞጆ ያስተላልፋሉ። ኑሯቸውን በዚህ ያደረጉ ብዙ ወጣቶች የተለወጡ ወጣቶች ስላሉ በአጠቃላይ ያለው ሁኔታ ይህን ይመስላል። የዚህ አካባቢ ልጆች ይሄን ስራ እንደሚሰሩ ትልቅ ነገር መድረስ ይችሉ ነበረ። ግን የሚያወጡት ጉልበት እና የሚያገኙት ነገር ተመጣጣኝ ስላልሆነ፣ ስራው ዘመናዊ ስላልሆነ ይሄ ሁል ጊዜ እዚህ ስራ ላይ ናቸው ያሉት፣ እኔም ጭምር ማለት ነው። እኔም ጭምር ትሰራለህ፣ እንደ ማንኛውም ሰው የምትኖርበት ልታገኝ ትችላለህ። ግን አንተን የሚቀይር ነገር ልታገኛት። ለምሳሌ መብራት ቢኖር፣ ቀዝቃዛ መጠጥ ይሸጣል። ዓሳውን በእንክብካቤ ታቆያለህ እንዳይበላሽብህ ብዙ ነገሮችን ትሰራለህ መብራት ቢኖር ማለት ነው የሚመጣው ማህበረሰብ ደግሞ መብራት ያለበት ቦታ ለምሳሌ አይደል ዋይፋይ መጠቀም ይፈልጋል ቁጭ ብሎ ስልኮቹን መጠቀም ይችላል አንዳንድ ነገር ማድረግ ይችላል ያ ነገር እዚህ የለም ቀዝቃዛ ውሃ መጠጣት ይፈልጋል የለም መብራትን በተመለከተ ልክ ነው ይሄ አካባቢ ማሊ ማህበሪ አካባቢ በስፋት አሳን እንኳን አይደለም ለዚህ አካባቢ ለአዳማ ለሞጆ ለቢሾፍቱ አሳ የሚልክ ማህበረሰብ ነው ያለው ወጣቶች ተራይተው እሱ ምንድን ነው አፍግሬ ለማድረግ ይህ የምታይ ከፊት ለፊታችን እየተሰራ ያለው ፕሮጀክት ይሄንን ስራ የሚሰራ ነው የመብራቱን ጉዳይ የተከበሩ የዞን አስተዳደራችን ይዘውታል። በእሳቸው በኩል የሚሰራ ስራ ነው። ሌላውን የፕሮጀክቱን ጉዳይ ወረዳ እያፋጠነ ነው። ይህ ፕሮጀክት ጎን ለጎን የመብራት ጥያቄ ፕላስ ፕሮጀክቱ ሁለቱ ሲሳካ የመብራት ችግራችን ይፈታል ብዬ ገምታለሁ። በአሁኑ ወቅት ቆቃ ሐይቅ በአደገኛው አረም እምቦጭ እየተጠቃ ነው። የአካባቢው ሕብረተሰብ ይህን አደገኛ አረም ሰብስቦ የማቃጠል ስራዎች በማከናወን ላይ ቢሆንም ሁኔታው በሰው ጉልበት ብቻ ውጤታማ መሆን የሚችል አይደለምና የሃይቁ ህልውና ስጋት ላይ ወድቋል። እናም አረሙን በከፍተኛ ሁኔታ መቀነስ የሚቻልበትን ዘዴ ወይንም ቴክኖሎጂ መፈለግ የግድ ነው። እምቦጭ ያው በተለይ ከጊዜ ወደ ጊዜ የመስፋፋት አቅሙ ጠንከር እያለ ነው የመጣው። እሱ ደግሞ እየተስፋፋ ባለበት ሂደት መንግስትም ህዝቡም ወጣቱም ዝም ብሎ አይደለም እያየ ያለው። የጀመርናቸው ነገሮች አሉ። ለምሳሌ ባዮሎጂካል የሆኑ ማጥፊያዎች አሉ በጣም ጥንቃቄ በተሞላው ስልጠና ተሰጥቶ እሱን ኢንጀክት አድርጎ እነሱን እምቦጩን ብቻ የሚበላ እንትን ዲስትሪቢዩት አድርገን ያን እየሰራ ነው ያለንበት ነገር አለ ጥንቃቄ ይፈልጋል በጣም ሁለተኛ የውሃ ሚኒስቴር እዚህ ላይ ትልቅ አስተዋጽኦ እየሰራ ነው ያለው ኦልሞስት አደራጅቶ ግንዛቤ ሰጥቶ የሚሰራው ነገር ሶስተኛ ማህበረሰቡ ማህበረሰቡ አሁን ከዚህ ጋር ገበያቸው ከዚህ ጋር የሆኑ ሰዎች ህዝብ አሰባስበው ራሳቸው ተሰባ ማንዋል በሆነ መልኩ እንቦጭን የማጥፋት ዘመቻው አለ። ግን በቂ አይደለም። የእሱ የመስፋፋት አቅምና እኛ እየተቆጣጠርንበት ያለው ስፒድ እኩል አይደለም። ለዚህ በየጊዜው የሚደራጁ ነገሮች አሉ፣ የሚሰሩ ስራዎች አሉ። በቂ አይደለም። ምንድነው አሁን እያሰብን ያለ ነው? ማሽነሪዎች አሉ። አንደኛ እንቦጭን ወደ ኮምፖስት ቀይረን መጠቀም መቻል ይኖርብናል። ሁለተኛ እሱን ሰብስበን ሪጀክት ከማድረግ በዲኬ መልክ በኮምፖስት መልክ ቀይረን ለአፈር ማዳበሪያነት ለመጠቀም ማሽኖች አሉ። እሱን ከሆኑ አካሎች ጋር እየተወያየ ነው። የመጨረሻ ውጤት ላይ ያልደረስ ነው፣ ግን ሲደርስ እና ወደ ስራ ሲገባ በተቻለ መጠን ትልቅ ውጤት ያመጣል ብዬ ገምታል። ልክ ናቸው፣ ተቃውሟቸው ልክ ነው። ቢኮዝ እየሰፋ ነው የሥነ ምግብ ባለሙያዎች እንደሚያስረዱት ዓሣ ከምግብነትም የዘለለ ጠቀሜታ አለው። የሕፃናትን አእምሮ ከሚያበለጽጉ ምግቦች መካከል አንዱ የሆነው ዓሣ ምቹ በሆኑ አካባቢዎች ሁሉ ከአነስተኛ እስከ ከፍተኛ መጠን ሊመረት ይገባል። ምስራቅ ሸዋ ዞን ያው እንደምታውቀው ሴንተራ አካባቢ ነች የምትገኘው። ሁለተኛ ደረጃ በጣም የብዙ የውሃ ሀብት ያላት ትልልቅ ሐይቆች የሚገኙባት እና የተፈጥሮ ውሃ ደግሞ በተለይ ከከርሰ ምድር ውሃን በጣም በቅርብ በሆነ እስከ አራት ሜትር ሶስት ሜትር አግኝተ መጠቀም የምችልበት ሁኔታ ነው ያለው። የውሃ ሀብታችን በጣም ሞርዛን ይነፍ ነው። አሁን የመጠቀም የመጠቀምና ያለመጠቀም ጉዳይ ነው ያለው። እሱን ጀምረናል። አሳ እርባታ ከምግብ ዋስትና ጋር የተያያዘ ስራ ነው። ከዛም ባሻገር ትውልድ የማነጽና ያለማነጽ ጉዳይ ነው። የሌማት ትሩፋት ጋር ይገናኛል። የህፃናት ኦሜጋ ስሪ ኒውትሪንት ስላለው ውስጡ፣ ከህፃናት አይምሮ መበልፀግ አብሮ ይያያዛል። ነገር ግን ምንድነው በድምር ውጤቱ እንዴት ነው እየሰራን ያለነው? ከዚህ በፊት የነበረንን ፖቴንሻል ለይተናል ወይ? አሁንስ እየሰራን ያለነው ስራ በቂ ነው ወይ? ለወደፊትስ እንዴት ነው ካሉን ተሞክሮች ልምድ ወስደን እናስፋፋ የሚለውን ነገር ለማየት ሞክረናል። እንዳልኩ በግለሰቦች ደረጃ በፖንድ ደረጃ ተቆፍሮ የሚለሙ አሉ። ማህበራቶች አሉ አሳ እርባታ ላይ የተደራጁ ትልቁና ዋነኛው ግን የቆቃ ግድብ፣ የዝዋይ ሐይቅ፣ አብጃታ ሐይቅ ሶስቱን በከፊል እንጠቀማለን። ከዛ የለመደ ከዛ የጀመረ ልምድ ወዴት መጣ? ወደ ቤት ውስጥ ግለሰቦች የሆነ ፖንድ ሰርተው እዛ ላይ አሳ እያረቡ መጠቀም የስራ እድሉንም እዛ ላይ መፍጠር ማስፋፋት ተጀምሯል። በዘንድሮ ዓመት እኛ እንደ ዞናችን 200 ቶን የሆን ምርት እናገኛለን ብለን አስበናል። እስካሁን 194 ሺህ ቶን በላይ ተሰብስቧል። በተለይ የጾም ወቅት ላይ ሰው አሳ የመጠቀም ባህሪው ከፍተኛ ስለሆነ ያንን እየተጠቀምን ወደዛ የማድረጉ ነገር ልምዱ ጥሩ ነው። ከጊዜ ወደ ጊዜ የተጠቃሚ ቁጥር እየመጣ ነው። የግንዛቤ ቁጥር ድሮ አሳ የሚበላው የተወሰነ ውኃ ዳር ያሉ ሰዎች ምናምን፣ አሁን ግን ከተማ ላይ ስታየው ፍረሽ የሆነ አሳ ወደዛ ወስዶ ወጣቶች ደግሞ የስራ እድል እዚህ ላይ ተሰማርተው ከዚህ ወስደው እዛ የመጠቀም ሁኔታ አለ። ነገር ግን አሁንም ገና ነው፣ አልተሰራም። የቀረበልን አሳ እንግዲህ አሳ ለብለብ ነው። የምንገኘው ደግሞ በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ማሊማ በሪ ቀበሌ ነው። እንግዲህ ይሄ ቀበሌ አሳ በከፍተኛ ሁኔታ ከሚመረትባቸው አካባቢዎች አንዱ ነው። በተለይ እዚህ ፊት ለፊታችን ቆቃ ሐይቅ አለ። አሳው እንግዲህ ተመርቶ የሚመጣው አስግረው የሚያመጡት በማህበር የተደራጁ ወጣቶች ናቸው። ከዛ አስግረው ያመጣሉ ወጣቶቹ። ከዛ ደግሞ እዚህ ደግሞ አሳውን አዘጋጅተው እንደዚሁ ለእንደኛ አይነት በላተኛ የሚያቀርቡ ባለሙያዎች አሉ። እንግዲህ እዚህ አካባቢ በከፍተኛ ሁኔታ አሳ ተመርቶ እነዚህ አካባቢ ብቻ ሳይሆን የሚበላው በቀጥታ ምርቱ በማህበራቱ አማካኝነት ቀጥታ ወደ አዳማ ድረስ ቢሾፍቱ ድረስ በመጓዝ እዛ ላለውም አሳ ተመጋቢ ህብረተሰብ የሚደርስ ነው። ነገር ግን እንግዲህ እዚህ እንዳየ ነው አካባቢው በአሁኑ ጊዜ የመብራትም ችግር አለ እያሉ ነው። እንግዲህ የመብራት ችግሮች ቢቀረፉ በተሻለ ሁኔታ የአካባቢው ሰዎች በአሳ ሽያጭና በአሳ አስግሮ ለተጠቃሚ በማቅረብ ለውጥ ሊያመጡ እንደሚችሉ የተሻለ ህይወት መምራት እንችላለን የሚል ሀሳብ አቅርበውልናል። ይህም እንግዲህ ወደፊት እንደሚቀረፍላቸው ተስፋ እናደርጋለን። በተረፈ ግን እንግዲህ እዚህ በተጨማሪ አንድ ችግር ያለው ከፍተኛ የሆነ የእምቦጭ ሀይቁን የመውረር ችግር አለ። በሰው ኃይል እምቦጩን እየቆረጡ እያደረቁ በማቃጠል ጥቃቱን መቀነስ ሙከራ ይደረጋል። ይሄ ግን በሰው አቅም ብቻ በቂ ስላልሆነ ሌሎች እንደዚህ እንግዲህ ማሽነሪዎች እምቦጩን ሊያጠፉ ሊቀንሱ የሚችሉ ማሽነሪዎች ያስፈልጋሉ የሚልም ነገሮች ይነሳሉ። እነዚህ እነዚህ ነገሮች ቢፈታ እንግዲህ አካባቢውም የበለጠ ሊለማና እንደገና ሰውም ከተለያየ ቦታ መጥቶ አሳ በመመገብ አካባቢውን ሊለውጠው የሚችለው ሁኔታ ሊፈጠር ይችላል ማለት ነው።